ወደፊት ደግሞ ብዙ ስራዎችን አብረን እንደምንሰራ ተስፋ አደርጋለሁ። ምንክናት ይለኛል። በዚህ ሰዓት ምንክናት ትለኛለ። በደንብ ነገራት፣ አትበኛውን ታፕ ታፕ አድርጉ። በደንብ ስቀጣት ምናምን ደግሞ እሷ እንድትነግረኝ እናስደርጋታለን። እንቅጣት እንደዚህ ሄደ ምናምን መጨረሻ ላይ ሆነ ፖሽ የሚያደርግል ሰው አስቀምጠህ ነው እና ስሙኝማ፣ ፋሚሊዎች ሁላችሁ ማለት እንደዚህ እንዳወራ ከእናንተ ጋር እንድጫወት ስለምታደርጉኝ በጣም አድርጌ አመሰግናችኋለሁ። እንድቀጣት ስለምታደርጉኝም እጅግ አድርጌ አመሰግናችኋለሁ። ታፕታፕ ስለምታደርጉልኝ እጅግ ከወገቤ ጎንበስ ከእግሬ ሸብረክብዬ አመሰግናችኋለሁ። ማን ኮሜንት እንዳረገ ገምት። መጻደቅ ምን አንተኛለን እንዲ አም ሲግማ ቦይ ምን ሆነ ነው ያራዳጅ አም ሲግማ የዚ ሀገር ሲግማዎች ደግሞ ጌታሁን በጣም ታምራላችሁ። ትርጉሙ ለራሱ ነው። እባክሽ ተይው አውዬ። ሰላም ብለናል። አይና አለም ዛሬ ወተት የለም። አይናለም አለም ዛሬ ወተት ሩብኩን አሁን ነው ጠጥቼ የጨረስኩት።

ሴት ከምታደንቅሽ እና እኔ ከማደንቅሽ ምረጪ። ይሄ ጌም ሲያልቅ ወጣሉ። በቃ ዩኖ ሳምታይምስ ማለት ነው። ቴንኪ ሴት ለሴት ታብታብ እያረጋችሁ ሁላችንም ታብታብ ማለት ነው። ብዙ ጊዜ አይታ ከሆነ

ፓብሎ ዬ የኔ አባት ቴንክ ዩ ቬሪ ማች እንወዳለን እናከብራለን። ባለ ሰላም ብዝት ይበልልን። እውነት ነው። ውድ ያላለች አስጀምሪውና ደርሽ መጦሽ መጦ ፋሚሊዎች እንዳታስገብ ነው ምንጠብቅ ታብታብ እያደረጋችሁ በሁለቱም ወገንሽ እኔ ጋም ታብታብ እያደረጋችሁ

እንጠብቃለን ቺስ እንዳንተ አንተ ትምጭን። ከምር አመሰግናለን ውቢቴ፣ በአርሴማም ስም አመሰግናለሁ በራሴም ስም አመሰግናለሁ። ግን ቤስተ ፍሬንድ ናችሁ? ወየ፣ አይ፣ አይደለም። ወፍ እርግብ ታረቢያለሽ? ያለሽ ወፍ ወፍ የምትዩ ታረቢያለች። እርግብ ነው ማረው፣ እንደን አይነቶች ነው። ተመልከቱላች ፈገግታ ራሱ በአካል ማየት ማለት ነው። ቁርስ ምሳ ራት እንደመብላት እኔ ምን እያደረግኩላችሁ ነው? የመጣች የመጣችሁ ፎሎ ፋሚሊዎች የሚ ፋሚሊዎች ማርያም በጣም ፎሎ እያደረጉኝ ነው፣ እዚህ ቤት ልክ ብላ አይደል? የእውነት እኮ ይሄን ፈገግታ ሁላችሁም ፎሎ አድርጉት። ይሄን ፈገግታ በአካል ማየት ማለት ቁርስ፣ ምሳ፣ ራት እንደመብላት መብላት ነው። መልሱን ግን ከየት ነው የምታመጠው ይለኛል። እኔ ክሬቲቭ የሆንኩ ሰው ነኝ እኮ ሲፈጥረኝ ቸራ። ደህና ታብታቡን አቆሙት። ሺ ለዛን ልስ ጀመርኩት። በቃችሁ ሊቢያ እየተደወለልኝ ነው ታውቂያለሽ፣ ከሊቢያ